ኧረ፣ አለን እሺ፣ ለማንኛውም ማኪና ስጠራለሁ። አበቃል። አቤት፣ አሰለፍ። አቤት፣ ማን ነው? አቤት ያለው ማን ነው? አንተ፣ አንተ ነህ።

መንግስት ትምህርት ቤት ከተማርን በኋላ አስራ ሁለተኛን ግል ትምህርት ቤት ካልተማራችሁ የምትሉ ወላጆች ከብለን እንውደቅ እንደ ምን ማለት ነው እንዴ? በነፃ መውደቅ እያለ ምን አለበት፣ ብሩን ለሌላ ነገር ብሉ

ይኸውልህ ዳግመኛ አላሳይም። ለአንዴና ለመጨረሻ ግን አሳያ፣ ይዙ ይውልን እይ፣ ጠጋ ተደና። ፍቅር ታገቢኛለሽ? አይ አላገባም። እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። አሽ ይሄ። ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ? እንዴ፣ እስክሪፕቱ ላይ እኮ አልጻፈም እንዴ! አንተ ዝም አትልም ዛሬ? ዛሬው ቀለበሳለሁ። ዝም ብትል ነው የሚሻል። አንዴ ጀመርናት ይጨርስ እንዴ መቃጢ ከእራቱ በኋላ ጀመርናት እንጨርሳለን። ና አግባ ተሳሳት። ለአንዴና ለመጨረሻ ጊዜ ነው ብትስ። አክሽን ያኔ ፍቅር ይሁን በቃ ማታ አራራሳለ ይደውልኝ። እንዴት ቻላችሁበት ግን አንተም ያለ እኔ እኔም ያለ አንተ እርጥብ

ከዛ መንገዱ ሩቅ ስለሆነኝ እየበላን አንተ እያፈጠጥክብኝ፣ እኔማ በራሴ ስለምሰጋ እሰጣለሁ። በቃ ሳልጠገብ አይነ ያስፈራኛል። ይሄና ለዳምኝ እንዴት ይቀርታሽ ግን እኮ ህፃን ልደታችሁን ለደታችሁን ስታከብሩ እኮ አንድ ኬክ ለኔ ያሰጡኝ አንድ ኬክ እንዴ! እና ሲጀመር እኮ ልደቱ ላይ እንዳይጠራ እባላለሁ ሁሌ ለምዱ ደምዱ እ ምን ታደርገኝ። ተው አንተ ይሄ ነገር ደሴ ተው አላሙዲን ይሳሳትብሻል። እሷና ትም ሰይ ቅረብሽ ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል። እንደ ቆይ ግን እናንተ ሲጀመር እንደዚህ አይነት ስህተት ይታረማል። ምን ያላርም። ሲጀመር አይደለም ሴቱ፣ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሳቢው ወንዱ ሰላም ባይሰዋይ፣ ልጅሽ ሚናግሪሽ ደደብ ነው። ዳዳብ ዲፕ ዳዳብ ዳንቆሮ ነው። እኔ በጣም ብዙ ሕፃናት አስጠንቻለሁ ግን እንደሱ ዳጃ አስጠናኝ ሰው የለም። ጭንቅላቱ ምን፣ ጭንቅላቱ ምን፣ ግን ምንም እኮ ግን ልጅሽ ነው ምክንያቱም አንቺም ዳዳምነሽ ማለት አሁን፣ አስራ አንድ ቀን አስጠናሁበት ብር አለ። በሂሳብ ስጭኝና ያ ሞንዲት ሳድበህን ብር ያምራህ። እኔ አሳዝነኝ አንድ ወር ልሰጠህ ነበር። ምን ይመስላል? እኔም ማለት በደሞዝ የተሳደድኩበት ደደቡ። ምሳሌ አነጋገር ባትል ፓርት ስሪ ይላል። ሉሉ ተበልከህ ተበልከህ፣ በድሮ በሬ ተከሉ በርበሬ ፍየል ከመድረሷ እይ ፈሷ ያለፈው ክረም ዝናቡ ዘነበ ዘነበ ተንጋለው ቢተፉ አምሎ ጨለጫቸው ነገር በምሳሌ ጠጁን ጠጣሁ ምንድነው ቁርስ የበላሽው ሩዝ ሩዝ በምን ሀገራችን ኢትዮጵያ የትኛው ሀገር ውስጥ ነው ያለችው? አ ምዕራብ ልበል? ያለ ነው? ውስጥ ናት ኢትዮጵያ እሱ የት ያለች ይመስልሻል? እንግዲህ ሰባቱ አጉራቶች አሉ አይደለ? ከሰባቱ አጉራቶች አንድ ውስጥ ነው ያለችው ሀገራችን ኢትዮጵያ። የትኛው ላይ ያለች ይመስልሻል? አይ እሱ አልሰማሁም። ቆየህ ከመጣ? አይ ያው ነው የመጣው። ምን እየሰማሽ ነው የሰርግ ዘፈን ሰምተህ ታውቃለህ? አዎ አውቃለሁኝ። ምን ነው እንትን አሞራው በሰማይ ሲያይሽ ዋለ ሚል ዘፈን ሰምቼ። ጉድ እኮ ነው አንተ እንዴ! እንዴት ሴትዮዋ የጠራችው ሙሽራ ሰውን የጠራችው እንጂ አሞራ አልጠራችም። ለምዶ አሞራው ሰዓት ነው። ዘፋኙስ ምንድን ነው ለማለት ቀኔ የመሆኑ ነው የጠራሻቸው እንግዶች አሞራ ናቸው። ስለ ስለሰው ነው እኮ መዝፈን ያለበት ሰዎቹ ሲያዩሽ ዋሉ ነው ነው መሆን ያለበት እሱ። አሞራው በሰማይ ሲያዩሽ ዋለ ስጋ መስለው ቀይና ልጅቷ ነው። ምናልባት እንደዛ ሊሆን ይችላል። ስጋ መስለው ሆነ ሊሆን ይችላል። አላውቅም። ግን ደግሞ ሌላ ደግሞ ምንድነው አተ አሙራው ኤክሷ ነው እንዴ? ስለ ወይ ተመችተው ምናምን ከሆነ ቼት እያደረገች አትልም አሞራች ት ያረጋል ይሄን እኮ ባለ ትዳር ነው። አሞ ወይ ጉ አንተ አሞራም ከተያረጋል ማለት ነው። እኔ እኮ እንደተነሳብሽ ወጥ ነግሪ ኖሮ አልመጣም ነበር። ተነስቶብሽ ነው ይከብዳል። ያው እንግዲህ እንደምታዩት ነው። የራሳችሁ ደጋፊ ነው። እንግዲህ የተነበየው ተጫውተን ልንበላው ስንል ስንንሰፈሰፍ እንጥለዋለን ነው እንግዲህ አመቱን ሙሉ ለዚህ ነው የምትሮጡት። እንቁላል እንኳን መብላት አይችልም። አርሰናል አይ የሩ ሄዳችሁ ጨዋታ ብቻ ክርስቶስ ፈጣሪ ሰቀለችሁ፣ ዛሬም ሰቀላችሁ።